ሂዊ እንግዲህ የልጇ ነገር እያስጨነቃት እንቅልፍ ያነሳት፣ እንግዲህ አጋጣሚ በሳሚ ቴክስት ሲገባ ነበር። ያንን ሎኬሽን ተከትላ ልጇን ያገኘች መስሏት እየሮጠች ቤት ወጣ ስትሄድ ሳሚና ዳኒ ዳዊት ደግሞ እየተሯሯጡ ሲከተሏት፣ ምን ሁነሽ ነው ብለው ሲያስቆሟት፣ ልጄ የምትገኝበትን ሎኬሽን በሳሚ ሲላክ ስላየሁት ነው ስትል ተሳስተሻል፣ እሱን ለማጥመድ የፈለጉ ሰዎች ናቸው እንደዚያ ያደረጉት ብለው ይመልሷቸዋል። እንግዲህ ዛሬ ሩቲ ሰርፕራይዝ የምትደረግበት የምትመረቅበት ቀን ነው። በዚህ ቀን ግን ሳሩን የምትዋረድበት ቀን መሆኑ በጣም የሚገርም ነው። ሳሩን ስትከታተለው የነበረውን ጉዳይ ዛሬ እንግዲህ ሳሩንን በአደባባይ በሁሉም በባሏን በሂዊም እንዲሁም በወንድሟ ፊት ልታዋርዳት ዝግጁ ሁናለች። ምን በማድረግ ነው የሚለው በጣም እስከ መጨረሻ ከተከታተላችሁ ታገኙታላችሁ ማለት ነው። አሰላም አለይኩም ወረሐመቱላ በረካቱ ወደ ቻናል የተከታተለ ተከታታዮች እንደምን አላችሁ? እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷ መጫናት አትርሱ። እንግዲህ ሂዊ ልጇን እያፈላለገች ባለችበት ሰዓት እንግዲህ ከሳሚ ቴክስት ገብቶ በዚህ የእሱ ልጅ የህይወት ልጅ እንዳለች የሚጠቅስ ሎኬሽን ሲገባላት ያንን ታትናገር ለማንም ስልኩን ወርራ እየሮጠች ስትወጣ ዳዊትና ሳሚ እና ሳሚ ደግሞ ተከትለው ሄደው በይ ተመለሽ፣ አንቺ እኛ እዛ ቦታ ሄደነ አጣርተን እናመጣልሻለን፣ አንቺ ወደ ቤት መግባት አለብሽ ሲሉ መለሷት ማለት ነው። ወደ ቤት ስትሄድ እንግዲህ ሩቲም እንግዲህ አገኘቻትና የት ነበር ሽያሪ ስጠይቃት ያው የነበረውን ነገር አጫወተቻትና አይ እኔም እኮ እየፈለግኩልሽ ነው እየተከታተልኩልሽ ነው፣ አለቻት ማለት ነው። ከዛ ሳሩን ቶሎ ብላ ደውላ ወንድሜ እኮ እሱ እኮ ባለቤቴ ነው፣ ቶሎ ብላችሁ አካባቢውን ልቀቁ፣ ባለቤቴን አሳጥታችሁ ነበረ፣ ምን አይነት ሰዎች ናችሁ? እያለች እንግዲህ ለሰዎቹ ማስጠንቀቂያ እየተናገረች ነው። ለምድን ነው ይሄ ሳሚ ከማያገባው ነገር የሚገባው ራሱን አሳልፎ ሰጥቶ ነበር? እያለች እንግዲህ አንተ ባትሆን ሌላው ቢሆን ኑሮ አልቆለት ነበር፣ አንተ ማን ስለሆንክ ነው የህይወት ት ልጅ የምትፈልገው የማትረባ እያለች ነበር ማለት ነው። እንግዲህ የራሱ ልጅ መሆኑንም ያልሰማችው ወይዘሮ ሳሩን ማለት ነው። ከዛ ሂዊ ስትገባ የት ነበርሽ አለቻት። ውጭ ነበርኩኝ። የት ሄደሽ ነበር አለቻት። ወጣ ብዬ ነበር አለቻት። እሱንም አየሁት በትክክል የት እንደሄድሽ ልትነግሪ ትችያለሽ? ሰላም ጋር ነበርኩ ስትል፣ ይቺ ጋ ጠወጥ ደግሞ ከእሷ ጋር ሆነች ነው ለካ። የማታከብኝ መልስ የሰጠሽኝ ወደ ውስጥ ልግባ አለቻት ህይወት። ምን ውስጥ እንደ ሙሽራ ተሸፋፍነሽ ምን ልትደርግ ነው አለቻት ሳሩን። ዓይንሽን ማየት ይህን ስቃይ ምን እንደሆነ መቻየሽና የፈለግሽውን ሁሉ አድርጊ። እንደዚህ ቢሆነች ብናገርሽ ከፈጣሪ ጋ ነው የምጣላው አለቻት። ወይዘሮ ሳሩንን በሽተኛ መስላት ሂዊዬ ማለት ነው። ከዛ ጣል አድርጋት ወደ ውስጥ ገባች። እንዴት እንዴት እንደሚያደርጋት እንደ ጉድ እኮ ነው። ቆይ የማትረብ አሳይሻለሁ ስትል እንግዲህ ሳሩን ወደ ሂዊ ላይ ጣቷን ትቀስራለች ማለት ነው። በዚህ መካከል ላይ እንግዲህ እያለኝ ነገ ጠዋት ወደ ምርቃኑ ፕሮግራሚ አብረን እንሄዳለን ብላ ሩቲ ከህዊ ጋር ታወራለች። ለምን መሄድ አልፈለገችም? እሷ ሳሩን አለቻት። ገባይ ዊልቸር ላይ ስለሆነች አለቻት። እሷን ቢካለች ሁለተኛ ውድል ለወንድምሽ ሰጪም። ሩቲ እሱም እንግዲህ ምን እንደሆነ እንዳሰበ አላቅም። እድሉ ወደ አንቺ መጥተዋል አለች። እኔ ደስ ይለኛል አንቺን ባስመርቅሽ ሂጅ፣ ግን እሷ ሳሩን የምን ድግስ ደግሳ እንደምጠብቀኝ ታውቂያለሽ። እና አሁን እንውጣና እንግዛ ስትላት፣ አይ በቀደም የገዛሽልኝ ልብሳለሽ፣ ፀጉር ቤት ወረፋ ሲዣለሁ፣ ምሽት አብረን እንሄዳለን እና አስተካክሌ አለቻት። ድግስ ለምንድን ያልፈለግሽው ስት ብላ ህዊ ትጠይቃታለች። ሩቲም ግርግር አልፈልግም ማለች። ህዊት ደግሞ ግርግር እወዳለሁኝ እኔ ሰርፕራይዝ ካዘጋጀው በትልቁ ነገር ማድረግ ማድረግ ወከባ፣ ሰው ማስተናገድ፣ ጨዋታ ሁሉ ነገር በጣም ደስ ይለኛል፣ አለ ህይወት። በጣም ደስ ይላል። ጠይብ ልደትሽ ጋር እንደግሳልና መቼ ነው ልደትሽ አለቻት። አይ በልደቴ ቀን ብዙ ነገር የማልፈልጋቸው ነገሮችን ገጥመውኛልና አላከብረውም። ከሳሚ ጋር ተለያየው ወላጆቼ እኛ ወላጆችሽ አይደለንም ብለው ተናገሩ፣ ልጅም የጠፋችበት ቀን ነው የልደቴ ቀን ብዙም አልደሰትበትም አለችኝ። ይቅርታ አድርግልኝ፣ ወደኋላ መለስኩሽ አለቻት ሩታ። እና ምንም ነገር የምትፈልጊው ነገር የለሽም አለቻት። ማለት ነው አንቺን ብቻ ነው ምፈልግሽ አለች ሩታ ለሳሩን ምግብ የሰብል ስራ ብላ ስትል ራሷ ተነስታ ሰራም እንዴ እንዴት? ሳሩን እኮ ነው ያልኩሽ። ማን ያልኩሽ? ምን እንዴት መራመድ ትችላለች እና ትሰራለች ስትላት፣ ሳቅ ብላ ተወቻት። ዛሬ ለካ የተፈጠረውን አልነገርክሽም። በሳሚ ስልክ ልጄ የት እንዳለች ተገልጾልኝ፣ እየሮጥኩ ሂጅ ነበር ግን አንቺ አትሄጂም ብለው እኔ መለሱኝ። መቼ ነው ይሄ የሆነው? ለምን አልነገርሽኝም? አሁን እየጠበቅኳቸውን እስካሁን ስልክም አያነሱም። አደጋ ውስጥ ናቸው በኛ አለች። እና ታዲያ አንቺ የት ልትሄጂ ነው ስትላት፣ መጣሁ ብላ ሩቲ እንግዲህ ወጣ ብላ እየሮጠች ሄደችና የተፈጠረውን ነገር ሩቲ ለምትከታተላቸው ሰዎች አሳወቀቻቸው ማለት ነው። ሳሩን በጣም ተናዳ ዊልቸር ላይ ቆጫ። ቅድም የት ነበርሽ? እንዳትዋሽ እውነቱን ተናገሪ። ሰምችሻሉ። ከሰማሽ ለምን ትጠይቅኛለሽ? አለቻት ሂዊ። ምን ሳሩንም ወይኒ፣ አንቺ የነበርሽ ሽርሹ ለካ። ምን አይነት እድል አመለጠኝ። ምነው ነው ታፍነች በነበረ እኔ ባለቤቴ ነው ብዬ ስመልሳቸው፣ አንቺንስ አላቀዊ ቢሆን ኑሮ ነበር ያለችውና ሆኖም ግን ፈጣሪ ይጠብቃታል ህይወትዬን ማለት ነው። እንግዲህ በሰበብ ተመልሳለች። በዛ በተበሳጨችና ወይዘሮ ሳሩን እንግዲህ ወንቸሩን እየነዳች ወደ ውስጥ ገባች። እሷም እንደው ህይወትም የት ነበራችሁ እያለች አገኘቻቸው፣ መንገድ ላይ ማለት ነው። ወጥታ እንግዲህ ሩቲ ስትናገር ወጥመድ አዘጋጅታለች ማለት ነው። ከሳሚ ውጭ ሌላ ሰው እንደሚያውቅ አውቃለች ማለት ነው። ስለዚህ ይሄ ነገር የድምጽ ሪከርድ መረጃ መያዝ አለብኝ ማለት ነው። ዶክሜንቱን አላገኘሁትም። በቃ አሁን ይሄን ነገር መጨረስ አለብኝ ብላ ወሰነችና ድንገት ሳሚና እሱን ዳዊትን ስታያቸው አቋረጠችና የት እንደሄዱ ጠየቀቻቸው። ሆኖም ግን ለምንድን ነው እሷ እኮ ማፊያዎች ይገሏታል። ሆቴል ለምንድን ነው እዚ ላይ ማፈላለጊ ያለባት ለምንድን ነው? አንቺ ያለ ስልክ በቃ ቂጥሽ አይቀመጥም እንዴ? ሲላት እንግዲህ አንተ ዝም በል ንግግር ሁሉ እጅ እጅ ነው የሚለው ስትል ለሳሚ ትመልስለታለች። ከዛ እንደገና ገባች፣ ገቡና ሁላቸውም ሲነግ ሳሚ እኮ አግኝቷት ነበረ ከዚህ በፊት ስትል ለዳዊት ነገረችው። ምን አለ ዳዊት ህይወት ነግረው ቆይ እሷ ሩታ አፈላልጋ ልይ ነበር እኮ ሴኔ ሚስኪ ስትል እዚህ ቦታ እሷም ገብታበታል። ሂዊ አለ ይህ ነገር እኮ ለሶስት እኮ ጥሩ አይደለም አለ ለምንድነው ይሄ ሁሉ ነገር የተፈጠረው? ሲለት እንድትጎዳ እንኳን ያልፈልግም። በፍላጎቷ እኮ ነው የገባችው። አሁን በእሷ አቅም ከማፊያ ጋር መታገል አለባት። ልክ ልክነ። እኔ ግን ካላፈላለግ ሽል ብዬ አላስገደድኳትም አለችው። ህይወት ይቅርታ፣ ሂዊ እንደዛ ለማለት በይልጌ አይደለም ብሎ ተለሳለሰ ዳዊት እኔም እንዳንተው የሚጨነቅልኝ ወንድም ቢኖረኝ በጣም ደስ ይለኝ ነበር አለችው ሂዊዬ እኔ ለአንቺ ሁሉም ነገር መሆን እችላለሁ። ለምሳሌ አለችው የፈለግሽውን ነገር መሆን እችላለሁ አላት። ማለትም ወንድምም ጓደኛም ብቻ የፈለግሽውን አላት። ከዛ በኋላ እሷን ፈጠጥ ብላ የመጨረሻውን ለመስማት ነበር የጓጓሁት አለች። እርግጠኛ ነች እሱን ለመናገር ስዘጋጅ ሰው ይመጣና ያቋረጠኛል። ይህ ነገር ሰው የማይሰማው ነገር ነው እንዴ አለችው ህይወት። እኔ ከአንቺ ፍቅር ይዞኛል ሲል ዱብ ዳውን ዱብ አረገው። እኔ ስላንቺ ማሰብ አላቅም አንተ ውሻ ምናልክ እንዴት ብደፍሬ ነው ትልና ፊቱ ላይ ቹፍ ታደረግበታል ውሃ ይህ እንግዲህ ግና በውኑ ሳይሆን በህልሙ ሁኖ ከፊቷ ላይ ፈዞ የሚል ሲያስብ የነበረው ሁኖ ተከሰተ። ምንድን ነበር ልትነግረኝ የነበረው እስኪ ነገረኝ? ስትለው በ አልነግርሽም፣ በ በኋላ ትንሽ ቆይቼ ፊቴን ታጥቤ መጥቼ እነግርሻለሁ ብሎ በድንጋጤ ደንግጦ ዳዊትም ከሂዊ ላይ ምን ሊነግረኝ ይሆን እያለች እሷም ትጨነቃለች። ሆኖም ግን ሳይነግራት ህልም ነገር ሆኖበት ፍትት ብሎ ወጥቶ ሄዷል ማለት ነው። ከዛ በኋላ ሳሚ ጋራ ይገናኛል ዳዊት። ሳሚ እንዴት ነህ፣ ደህና ነህ ተባብለው ከዛ በኋላ ምንም አዲስ ነገር እንደሌለ ይነጋገራሉ። ከዚህ በኋላ እንግዲህ ለእኔ ጥሩ ነገር ያደረግላችሁ ህይወትም ወደ ደብረ ዘይት ሂጄ እንድፈልጋቸው ቤተሰቦች ተነገረኝ፣ ስብላ ለዳዊት ትነግረዋለች። ዳዊትስ ምን ችግር አለው፣ እነሱ ግን ለምን ጨቀጨቁኝ? ወይ የሚያውቁት ነገር ካለ በግልጽ ለምን አይነግሩኝም? አለች። እኔ እንጃ የሚነግሩሽ ነገር ይኖራል፣ ለእኔ ጥሩ ነገር ያደረጉልኝ መሰላቸው እንጂ፣ ግን ምንም ነገር ለምን እንደሆነ አላውቅም። ምንም ቤተሰቦችን የመፈለጉ ፍላጎት የለኝም አለች ሂዊ እንደዚህ አትበይ። ምናልባት ታገኛቸው ይሆናል፣ ሲለስ ከዚህ የበለጠ አልጎዳ። ወላጅ ቤተሰቦች ማን እንደሆነ አለማወቅ መጎዳት እኮ ነው አለችው። እሱ እኮ መጎዳት ነው ማጣት ነው የሆነ ሰው አገኘሁት እና ስትጓጊ የምታጩ ነገር ነው ስለዚህ ልብ ይሰብር። ያጣኸው ሰው አለ እንደ አንተ አለችው። አዎ አባቴን አጥቻለሁ አላት። እሱም ማጣቴ በጣም ያሳዝነኛል አለ ዳዊት። አዝናለሁ፣ አባትን መጣት ደግሞ ከባድ ነው አለችው። በዚህ አይነት የህይወትም አባት የለም ማለት ነው። እንግዲህ ያልሰማችሁ ጉድ። እሷ ሌላ ነገር መጣላት፣ እንቅልፍ አይወስደኝም ሁልጊዜ በህልሜ ይመጣኛል ይረብሽብኛል አባዬ አላትና ነገራት። እና አይዞ ብላ አጽናነች። እና ጠጋ ብላ ስታቅፈው እንግዲህ ተሳስቶ እሱ ደግሞ ዘወር ብሎ ሊስማት ሲል ብላ ነበር የደነገጠችው። ያልተች ዳዊት ምን እያደረክ ነው ብላ ነው ያለችው። እሱም ሂዊ እኔ እንደምታስቢው አይደለም። በጣም ፈራ፣ ተንቀጠቀተ፣ ተዝረፈረፈ። እሷ ስራ አለብኝ ብላ እባክሽ፣ እንዳሰብሽ አይደለም ይቅርታ ብሎ ሲላት እሷም ደንግጣ ወደ ስራዋ ወደ ውስጥ ትገባለች ማለት ነው። እሱም ምን እየፈጠር ተፈጠረ ነው ያለው ብሎ ይደናገጣል ማለት ነው። እንዴት እያደረግኩ ነው ምን እያደረግኩ ነው ብሎ አሰበማል። ከዛ በኋላ እንግዲህ የሰርፕራይዙ እየተዘገጃጀ ነው ማለት ነው። ህይወትና ሩታ እየተኳኳሉ እየተቀባበቱ ነበረ። አሁን አንቺ ብቻሽን ልትሄጂ ነው አለቻት። አውቀሽ ነች ቆንጆን ይዤ ነዋ ሄደው አለቻት። እኔ ምልሽ አላት ግን እኮ ሩቲ ትንሽ ኩል በዝቶባታል ይላል ዳዊት በዛ ላይ ደግሞ ሰፋ ቢል ልብሷ ቆንጆ ነበ አንተ ወንድሜ አሁን የጠበበ የሚባል ልብስ ነው ልቀይረው እንዴ አለች ኧረ ዝም በያቸው እነሱን አትስሚ በጣም አምሮብሻል አላቸው ሩታ እና አለ ሳሚ እንደዚህ ሁናችሁማ ብቻችሁን አንለቃችሁም አለ ሳሩን ደግሞ እኔን ጥላችሁ ለመሄድ ነው አለች ወይዘሮ ሳሩን ከዊልቸር ላይ ተቀምጣ አንቺን እኔ እጠብቅሻለሁ አለ ባለቤቱ ከፕሮግራሙ እንደወጣን ደግሞ ሌላ ፕሮግራም አለን። ስለዚህ ቶለናን እንመጣ እንችላለን። እንደዛም አይሆንም አለ ዳዊት። ከፈለጋችሁ ከእና ጋር ሰብሰብ ብላችሁ እና ክብር ለዛሬ እንኳ እስኪ ተወታ አድርጉ እንባካችሁ አለች ሩትዬ። ሰርፕራይዟ ልታከብር ማለት ነው። ከዛ በኋላ ነገር አለማቸውን ሰባሰቡ እና በቃ እንግዲህ ልንሄድ ብለው እንግዲህ ወጥተው ሄዱ ማለት ነው እነሱ። ሳሩን ከዊልቸሯ ላይ ተቀምጣ ቀረይ። ህዊና ሩቲ ሳሩን እነሱ ከዝግጅት እስከሚመጡ በለና ሰቅረነ ቄጠማ ጎዝጉዘን እንጠብቃቸው ሲል ሳሚን ሰላምን እንጥራ ሲል፣ አይ ሰላም ከመጣች እኔ ጋር አትስማማም፣ መምጣት የለባትም ማለ። እንኳን አልመጣች ነገር ዓለሙን ሁሉ ታናጋው ነበር። ከዛ መጡ። ሩቲና ህዊዬ መጥተው እንግዲህ ከገቡ በኋላ ሰርፕራይዝ ስጦታቸው ተጀመረ። ዳዊት ሰርፕራይዙን ያመዘጋጀላትን ለሰጣት ማለት ነው። ከዛ ሳሚ ቀጠለ። ከዛ ደግሞ ሂዊ ደግሞ ሰጠቻትና በጣም ተለይ እኔ እንኳ እዛው መጥቼ ነው የምሰጥሽ እዛው ቦታው ድረስ አለይ ወይዘሮ ሳሩን ሩቲ ትን ስጦታዋን ከተሰጣይ በኋላ እኔ ደግሞ ለሁላችሁም አንድ የምሰጣችሁ ትልቅ ሰርፕራይዝ አለኝ ስትል ቴሌቪዥኑን ከፈተችው። ከዛ ቴሌቪዥኑ ሲከፈት እንግዲህ ሳሩን እየቀለደ በዊልቸር የምትሄደው ሳሩን በእግሯ ተረማምዳ እንደምትሄድ የቀረጸቻትን ቪዲዮ እንግዲህ ቴሌቪዥኑ ላይ ክፍት ሲደረግ ተነስታ እየተዝናናች እና እንቅስቃሴ እያደረገች ስትፈልግ ደግሞ ዊልቸሩ ላይ ቁጭ የምትልበትን እንቅስቃሴዋን ከቀረጸቻት በኋላ በጣም ነው እየደነገጠችው። ሁላቸውም ዓይናቸው ፈጠጠ። ህይወት ዓይኗ ፈጠጠ። ዳዊት ዓይኑ ፈጠጠ። ሳሚ ዓይኑ ፈጠጠ። እሷም መሬት ተሰንጥቆ ይውጣት ጥሩ ነበር። ነጠላ ጫማዋን ከጫ ለብሳ ብድግ ብላ ስፖርቷን ሰርታ ተዝናንታ ከውልቸሩ እየቀለደ የምትሽከረከርባቸውን ጉዳቸውን አውጥተዋለ ወይዘሮቲ ማለት ነው። በዚህ ነው የዛሬ የተጠናቀቀው ሳሩን ተዋረደች እና እንግዲህ ውድ ተመልካቾቼ ይህን ይመስላል። ምንጊዜም ቢሆን ይዘገያል እንጂ እውነት መውጣቱ አይቀርም። ተዋርዳለች። ሳሩን ዛሬ ማለት ነው። ስለዚህ በጣም አይኗ ነው የፈጠጠው። እና በዛሬ ቪዲዮ በዚህ ተጠናቋል። በቀጣይ እስከምንገናኝ መልካም ነገር ተመኘሁላችሁ።